ሰላም እንዴት ሰንብታችኋል? ውድ ተመልካቾቻችን የእግር ኳስ ዳኝነት ምስጢር መሰናዷችን ጀምሯል። አብሯችሁ እንድትቆዩ በአክብሮት እንጋብዛለን። የካፊ ኢንስትራክተር እንደ ሁልጊዜው ከኛ ጋር ጥሩ ቆይታን ያደርጋሉ። አዲስ መሐመድ ከመላው ስቱዲዮ ባለሙያዎች ጋር በጋራ ቆይታ አደርጋለሁ። እስከ ፕሮግራማችን ፍጻሜ ድረስ አብሯችን ሁኑ። ኢንስትራክተር እንዴት ሰነበቱ? ናነን ሳምንቶት እንዴት አለፈ? ጥሩ ነው። መልካም። አንዳንድ ሀሳቦችን እያነሳን ከውድ ተመልካቾቻችን ጋር ቆይታ ብናደርግ ጥሩ ነው። አንድ ጉዳይን በተመለከተ ተደጋጋሚ የሚነሳ ሀሳብ ስለሆነ እኛም ወደ ፕሮግራማችን አመጣ ነው። ጨዋታዎች ላይ የሚስተዋሉ ነገሮች ስለሆኑ ማለት ነው። የእኛም ፕሮግራም ዋና ዓላማው ከህጉ ጋር ከዳኝነቱ ጋር በተገናኘ ስለሆነ ማለት ነው። ኳስ ከተጋጣሚ ተጨርፎ በተቃራኒ ቡድን ተቃራኒ ቡድን ተጫዋች ላይ በእጅ ቢነካ ፔናሊቲ ያሰጣሉ ወይ? ምናልባት ይህንን ጥያቄ ያነሳ ነው። ቦታው ስለሚወስነው ነው ቦታው የፍጹም ቅጣት ምት ክልል ውስጥ ነውና፣ ይሄ ነገር እንዴት ይታያል? ከራሱ ቡድን ወይም ደግሞ ከቡድን ጓደኛው አይደለም የመጣው ኳሱ ከተቃራኒ ተጫዋች ወይም ደግሞ ከተጋጣሚው ቡድን ነው የመጣውና ተጨርፎ ነው የነካው ይሄ ነገር ፔናሊቲ ያሰጣሉ? ብዙዎችን ሲያከራክር ሲያጨቃጭቅ የነበረ ጉዳይ ነው። በተለያዩ ጨዋታዎችም ላይ ስለተመለከት ነው እና ግልጽ ብናደርገው ጥሩ ነው። እሺ እንግዲህ ሁለት ነገሮችን አንድ ላይ የሚመሳሰሉ ነገሮች ስላሉ ጥያቄሽ ላይ ባይገባም አብሬ ያስገባዋለሁ ብዬ ነው። ተጫዋች ይጫወት ይችላል፣ ኳስ የተጫወተ ነው፣ ግን ይሄንን ኳስ በእጁ ነካ የምንላቸው ብዙ ጊዜ ተነጋግረናል። በተፈጥሮ ኔችራል ያለው አቋቋም እንዳለ ሆኖ ኳስ መጥቶ ቢነካው አያስቀጣም፣ የሚለው አሁን እንደውም ዳኞቹ ብዙ በዚህ በኩል ሳይቀጡ እያለፉ ሰው እየገባው የሄደ ይመስለኛል። በምንም አይነት እንደዚህ ሆኖ ያለ ኳስ አያስቀጣም። በመሮጥ ላይ ያለ ኳስ አያስቀጣም። በመሮጥ ላይ እያለ ግን ይሄ ኳስ እንዲህ እየመጣ በዚህ ለተጋጣሚው የሚደርስ ኳስ መሆኑን እያየ እየሮጥኩ ነኝ በሚል ግን ሄዶ ይሄ አይፈቀድም፣ ወዲያው ይቀጣል። ይህን ኳስ ይሄ ቢያገኘው የሚጠቀምበት ነው። የተመታም ኳስ ነው፣ ግብም ሊገባ ይችል ነበር ይሄ ኳስ። እሱ ግን በምሮጥ ላይ ነኝ ብሎ ሊነካ ይችላል። እሱ አይደለም። ይሄ አንዱ ታሳብ የሚደረገው ነው። ሌላው ኳሱን እየተጫወተ ያለው ልጅ ለመቀማት የመጣውን ተጋጣሚውን አስራ አንድ ቁጥሩን ሲታገሉ ማለት ነው ሲታገሉ ይሄ ኳስ ከአስራ አንድ ቁጥር እግር ላይ ተነስቶ ከዚህኛው ከቢጫው አስራ አንድ ላይ ቁጥራቸውን ለውጠው ቁጥር እግር ላይ ተጨርፎ ቅድም እንዳልሽው ወደ ፔናልቲ እናምጣውና እዚህ ጋር ትግል ነው የተያዘው። ሌሎችም ተጫዋቾች አሉ፣ ትግል አለ። ይሄ በትግል ላይ ነው። በዚህ ጊዜ ይሄ አስራ አንድ ቁጥር ኳሱን ሲመታ አስራ አራት ቁጥር ተከላካይ ነው እሱ ሲመታ ኳሱን ይሄኛው በእጁ አግዶት ከሆነ ፔናልቲ ነው። አያከራክርም። ይሄ ኳስ ግን ከዚህኛው ጓደኛው ከዚህኛው ጓደኛው እንደዚህ በተጠጋጋ ሁኔታ፣ በቅርቡ ያለ ሁኔታ ከዚህኛው ጓደኛው አስራ አንድ ቁጥር ላይ ይደርሳል ኳስ እግሩ ላይ ነው። ልክ እግሩ ላይ ደርሶ አራት ቁጥር ላይ ይደርሳል። ይሄ በተፈጥሮ ቆሞ እየጠበቀ ነው ብለን በእጅ ለመንካት ቆሞ እየጠበቀ ነው ብሎ ማለት አይቻልም። ምክንያቱም ኢሚዴት ነው ከዚህ የነጠረ ኳስ እሱ ላይ እጅ ላይ ነካ፣ ፔናልቲ ብሎ ማለት አይቻልም። እሱ ምክንያቱም ቅጽበታዊ ነው፣ ይሄ ይሄ ያነካ ቅጽበታዊ ነው። ሊያስብ በማይችልበት ኳሱ ፍጥነት ባለው ሁኔታ ከዚህ እጁ ላይ ነው ያረፈው። ስለዚህ ይህም ፔናልቲ መስጠት አይቻልም። ይሄንን ሁኔታ በዚሁ በፕሪሚየር ሊግ በእንግሊዝ ፕሪሚየር ሊግ ላይ አይተነዋል እና ትክክል ውሳኔ ነው የተሰጠው ለማለት ነው አለመሰጠ አደለም ፔናልቲ የሚል ቃል ስላለ ነው ፔናልቲ ነው ሰውን ያከራከረው እኮ አሁን ፔናልቲ ነው የሚል ነው ይሄ እዚህ ገደማ ቢሆን አሁን ይህ አሁን የምንለው ነገር እዚህ ገደማ ቢሆን ሰውም አቴንሽን አይሰጠውም ይሄን ያህል አይ ታዲያ ምን ያርግ ከሱ ነው ነካ ሲያደርግ ተጨረፈ፣ ይሄኛውም ጨረፈው ብሎ ነው የሚያልፈው። ፔናልቲ ግን ወሳኝ ነው። ለዚህ ነው ፔናልቲ ተብሎ ነገሩ ጎልቶ የነበረው በዛ ጨዋታ ላይ አስታውሳለሁ። እና ይሄ ከህጉ አንጻር እንደዛ ነው የሚያየ። ከዚሁ ጋር ግን አንድ ነገር ማሰብ ለተከታታዮቻችን ለመግለጽ የፈለግኩት በኦፍሳይድ ላይ ይሄ ዘጠኝ አስራ አንድ ቁጥር እንበለው ኦፍሳይድ ነው። እዚህ ጋር ኳስ እዚህ ናት፣ እነዚህ ጋር ናት። ይሄ ኳስ ይሄ ኦፍሳይድ ካለ ይሄን ኳስ የሚጫወተው ተጫዋች ጨረፈው ጨረፈው ሲመታው እሱ ላይ ይነጥራል። ነጥሮ ግን ምን ይሆናል? ቆይ ተከላካይ ነው፣ አሁን ይሄ ተከላካይ ነው። ስለዚህ ጨረፈው፣ ከአራት ቁጥር ተጨረፈና እዚህ ጋር ደረሰ። ይሄ ኦረዲ በኦፍሳይድ አቋቋም ላይ ነው። እነዚህ ሲጫወቱ እኮ እዚህ ኦፍሳይድ አቋቋም ላይ ይሄንንም እዚሁ ፕሪሚየር ሊግ ጨዋታ ላይ አይቼ ነው። እና እነዚህ ይጫወታሉ፣ ምንም ኦፍሳይድ አልነበረም። ጥሩ ጥሩ አቋቋም ነው የነበረው ይሄ ግን ሮጦ ገባና እዚህ ጋር ይሄ ይሰጠኛል ብሎ ሲል ይሄ ኳስ ከሱ ሳይሆን ከዚህ ተጨረፈና ደረሰው። ከጓደኛው ሳይሆን አጠገቡ ካለ ተከላካይ ጋር ነው። ስለዚህ አንድ ሕግ አለ ዴሊብሬት ፕሌይና ዴሊብሬት ሴቭ የሚባል ሴቭ ሆን ብሎ ማዳንና ና ሆን ብሎ መጫወት የሚል ሕግ አለ። በኦፍሳይድ ይሄ ልጅ ይሄን የደረሰው ከተጋጣሚ ነው፣ ብጫዋት ምን አለበት። ምክንያቱም ህጉ ከጓደኛው በኦፍሳይድ አቋቋም ላይ እያለ ተጫዋች ከጓደኛው ኳስ ቢደርሰው ኦፍሳይድ ነው ነው የሚለው። እኔ ከጓደኛ አይደለም ያገኘው፣ ከተጋጣሚ ነው ያገኘው፣ ለጫወት ይገባል የሚል ክርክር ነው። ሌሎቹም ጓደኞቹ ኦፍሳይድ እንዴት ይለናለህ? ነው ህጉ ደግሞ ምን ይላል? ዴሌብሬት ፕሌይ ነው ወይ ያረገው? ይሄ ሰይ ግብ ጠባቂ እዚህ አለ ደሊብሬት ፕሌይ ስንተረጉሙ ግብ ጠባቂ እዚህ አለ ተወጠረና ተያዘ በዚህም በዚህም ሲመጡበት አራት ቁጥር እንካ አለና ለማን ሰጠ ለግብጠባቂው ሰጠው ይሄን ኳስ ምንድን ነው ይሄ ደሊብሬት ፕሌይ ነው ሆን ተብሎ የተጫወተው ነው በዚህ ጊዜ ግን አስራ አንድ ቁጥር ደርሶ ይሄን ኳስ አግኝቶ ቢያገባው ይችላል በደሊብሬት ፕሌይ አሁን ደግሞ ተለወጠና ይሄ ሴቭ ነው ዲሊብሬት ፕሌይ አደለም። የሚያደርገው ይሄ ሴቭ ለማድረግ ነው። እዚ ጋር በሚጫወትበት ጊዜ እሱም ከኩ እግሩ ላይ ተጨረፈ። እሱም የሚጫወተው ለማስወጣት ነው። ኳሱ ግን ተጨረፈና ምን ሆነ? ለ11 ቁጥር ተመለሰለት ኳሱ ከእነኝህ እግር መጨረሻ አይነት ከአራት ቁጥር ነው፣ ለአስራ አንድ ቁጥር ደረሰ። ኦፍሳይድ ነው ወይስ አደለም የሚል ክርክር ነው የተነሳው። ስለዚህ ይሄ ተጨርፎ የደረሰው ኳስ ነው እንጂ ሆን ብሎ እየተጫወተ ካለ ኳስ አይደለም ተብሎ፣ ይሄ በኦፍሳይድ ምን ይሆናል? ይሄ አራት ቁጥር ይሄ አስራ አንድ ቁጥር በኦፍሳይድ ሊድን አይችልም። ከኦፍሳይድ ሊድን አይችልም። ኦፍሳይድ ነው፣ አያድነውም። ከዚህ አራት ቁጥር የመጣ ኳስ ሆን ተብሎ በሚደረግ ጨዋታ ቢሆን ኖሮ ይድናል። ሆን ብሎ በማይደረግ ጨዋታ ላይ ግን ተጨርፎ ከደረሰው እሱ በኦፍሳይድ ይቀጣል፣ አይድንም። በቀጥታ ስላልሆነ ለማለት ነው። እና እነኝህን ነገሮች ነው ልክ ተጫዋቹ ወድቆ ከተጋጣሚው ተጨርፎ የሚመጣ ኳስ እጅ ላይ ቢያርፍበት በዛ ቅጽበት ፔናልቲ ብሎ ማለት አይቻልም። እርግጥ ለማዳን በሚያደርገው አሁን እንበል ይሄ አስራ አንድ ቁጥር ነው፣ አራት ቁጥርን በዚህ ጋር እናምጣውን እንደ ተከላካይና እዚህ ወደቀ አልፎት እንዳይሄድ ወድቋል ተጫዋቹ ይሄ አልፎት እንዳይሄድ እጁን እዚህ ጋር እንዳለ ቢዘረጋው ከለከላት ኮሷን በዚህ ምክንያት ፔናልቲ ይሰጣል። ተኝቶ ነው በእግዚአብሔር ፍጥረት በአፈጣጠሩ ቆሞ አይደለም ተጫዋቹ እና ሊቀጣ አይችልም ሊባል አይችልም። ቆሟል አይደለም ጥያቄው። ተኝቶም ቢሆን ኳስ በጫዋት መከልከል የሚችለው የማይቀጣው በመውደቅ ላይ ያለ ተጫዋች ነው። ሰውነቱን ጥሎት መሬት ላይ በመውደቅ ላይ ያለ በወደቀበት አቅጣጫ ላይ እጁ መቶ ኳሱ መጥቶ እጁን ቢነካው ፔናልቲ አይሰጥም። እነዚህ ሁለት ነገሮች ይመሳሰላሉ እና ይህን ግልጽ ለማድረግ ነው እንደ አት ሊስት ተመልካቾቻችን ጥሩ ኢንስትራክተር፣ ለዛሬ ወደ ያዝነው ወደ ሌላኛው ጉዳይ እንግባና አምስተኛ ህግን እንመልከት። አምስተኛ ህግ ላይ ዳኛን እናገኛለን። እንደሚታወቀው ታዲያ ዳኛው አንድ ጨዋታ እየመራ ባልተገባ ጠባይ ወይም ባህሪ ማስታወሻው ላይ የያዛቸው ሰዎች አሉ። ነገር ግን በስተመጨረሻ ጨዋታው ከተጠናቀቀ በኋላ ይህንን የያዘውን ማስታወሻ ሪፖርት አያደርግም። በዚህ ጊዜ ምን ሊፈጠር ይችላል ስትናየው እንግዲህ ሪፖርት ያላረገው ለምንድን ነው የሚለውን ነገር ዝም ብለን እንገምት። ምን ሆኖ ነው መጻፍ አልፈለገም? እሱ ይቅርታ ማድረግ ይችላል። እዛ ሜዳ ውስጥ የሰጠውን የታየውን ህዝብም ያየውን ቢጫና ቀይ ካር የሞላውን ነገር። ምክንያቱም ጨዋታው ሪፖርቱ ሲያልቅ፣ ከጨዋታው በፊት፣ በጨዋታው ጊዜና ከጨዋታው በኋላ የሚሞሉ ሪፖርቶች አሉ እና አሁን በጨዋታው ጊዜ በሚለው ላይ ኳስ በጨዋታ ውስጥ እያለም ከጨዋታ ውጭም እያለ ነገር ግን ጨዋታው ተጀምሮ በመንቀሳቀስ ላይ ባለበት ጊዜ የተደረጉ ኢንሲደንቶች በሙሉ ይጻፋሉ ማስታወሻ ይያዛሉ ይሄን ማን ይረዳል አራተኛው ዳኛውም እዚህ ቁጭ ብሎ ይረዳዋል ይሄን የማይቀር ነው አሁን ሪፖርት ሲደረግ ይህን ሁሉ አለማድረግ ማለት ምን ማለት ነው ነው አሁን አንዱ የሚፈተሸው እንግዲህ አላረገም የሚለው መደምደሚያ ላይ ምንም ይሁን ምክንያቱ አላረገም ከሆነ ወሳኟ ቃል ይሄንን ይሄ ውድድር የሚያዘጋጀው ውጤቱን የሚያዘጋጀው አካል ያን ነው የሚያጸድቀው አካል ይፈትሻል። ሪፖርት አይቶ ነው ውጤት የሚያጸድቀው። የዳኛ ሪፖርት ሲያይ ቢጫ፣ ቀይ ካርድ የተሰጠው ሰው የለም። አንዳንድ ኪዮሶች አለመግባባቶች ነበሩ ሜዳ ውስጥ እነዛ ሁሉ አልተጻፉም። ስለዚህ ውሳኔ ከመስጠት ይቆምና የዛን ዳኞች ያን ጨዋታ ያጫወቱትን ዳኞች በግንባር ይጠራል ይጠራሉ። መልስ እንዲሰጡ ይደረጋል። ረዳቶቹም አሉ፣ አራተኛ ዳኛውም አለ። ከነዚህ በሚያገኙት ግብአት አጠራቅመው የራሳቸውን አመለካከት ጨምረው ውሳኔ ይሰጣሉ። ዳኛው ውሳኔ መሰጠት የሚገባቸውን ነገሮች ዘሏቸው ከሆነ በሱ ላይ ደግሞ እርምጃ ይወሰዳል ማለት ነው። የዘለለበት ምክንያት ምንድን ነው የሚለውን ሊያስረዳ ይችል ይሆናል። የዘለልኩት ከዚህ አንጻር ነው ወይም እንደዚህ እንደዚህ እሱ ፍትሃዊ ነው ብሎ ከገመቱ ይቅርታ ያደረጉለት ይችላሉ። አለበለዚያ ግን ስለ ጨዋታው ምን ዋጋ አለው? አንድ ቡድን አራት ለሁለት አሸንፎ አራት ለሁለት አሸንፏል ብሎ እኮ ዳኛው መጻፍ አለበት እኮ ግቡ ታዲያ እንዴት አድርጎ ያጽድቅ? ያ ውድድር እንትን ዝም ብሎ ተነስቶ አያጸድቅም። ከዳኛ በሚያገኘው ሪፖርት አራት ለሁለት አሸንፏል፣ በዚህ ጊዜ ውስጥ የነበሩ ኢንሲደንቶች ከቢጫው ወገን አራት ሰዎች ቢጫ ካርድ አይተዋል፣ ከቀዩ ሶስት አይተዋል፣ ቀይ የሚያያ አለ ገሌ የሚባል ተጫዋች እንደ አሉ ቁጥራቸውም ዝማቸው ምናምን ነው። እነኝ ሁሉ ይህኒህ ሁሉ ሳያረግ ካቀረበ የተሟላ ሪፖርት አይደለም። ስለዚህ ዳኛው ሙሉ በሙሉ ይጠየቅበታል። ይቀጣል፣ እንዳሁን ከደረጃውም ዝቅ ይላል። ቀላል አይደለም። ምክንያቱም አጽላቂው እሱ ነው እኮ። መጀመሪያ ያንን ውድድሩን ለማጽደቅ መነሻ የሚሆነው የዳኛው ሪፖርት ነው። እሱ ካልቀረበላቸው እነሱም አስቸጋሪ ነው ውሳኔ መሰጠው። አዎ አስቸጋሪ ነው። እና ውሳኔው የሚሰጠው ውሳኔ በዳኛውም ላይ ደግሞ ቀላል አይደለም። ጥሩ ኢንስትራክተር፣ ለዛሬ አዝናቸውን ሀሳቦች እዚህ ላይ እናብቃና ለሳምንት ቀጠሮ ይዘን እንሰነባበት። ውድ ተመልካቾቻችን ለዛሬ ያዝንላችሁ መሰናዶ ይህንን ይመስል ነበር። ሳምንት በሌላ ጥንቅር ዳግም እንገናኛለን። የካፊ ኢንስትራክተር ኢንስትራክተር ሽፈራ ውሸቱ ዛሬም ከኛ ጋር ጥሩ ቆይታን አደረጉ። ፕሮግራሙን እየመራው ከመላ ስቱዲዮ ባለሙያዎች ጋር በጋራ ቆይታን ያደረግኩት አዲስ ማህመር ነበርኩ። እስከ ሳምንት ቸር ቆዩልን።